የሰሜን ዕዝ የጀግንነት ተጋድሎ ክፍል አስራ አንድ እንሆ ተጀመረ። የህወሓት ልዩ ኃይልና ሚሊሻ ቀጥሎም ወደ አስራ አንደኛና ሃያኛ እግረኛ ክፍለ ጦሮች እንዲሁም በምዕራብ ትግራይ በሚገኙት ሃያ ሦስተኛና ሰላሳ አንደኛ እግረኛ ክፍለ ጦሮች፣ አምስተኛ ሰባተኛና 8 ስምንተኛ ሜካናይዝ ክፍለ ጦሮች ውጊያውን እያሰፉ ሄዱ። ሁሉም በየአቅጣጫው እየተደዋወለ በመከላከያ ሠራዊት ላይ የትግራይ ልዩ ኃይል ተኩስ ጀምሮ ውጊያ እንደከፈተበት ትግራይ ያለውም ከትግራይ ውጭ ያለውም መላ የመከላከያ ስራ የተሰማ የሆነ ሆኖ ተኩሱ መጀመሩ እንደተሰማ ሁሉም የመከላከያ አመራር ስልኩን አንስቶ ወደ ሰሜን ዕዝ አመራሮችና ወደ ጓደኞቹ መደወል ጀመረ። የትግራይ ልዩ ኃይል ውጊያ እንደከፈተባቸው ተሰምቶ፣ አመራሩም በወቅቱ ማለት የሚገባውም ብሎ ሌላውም የመከላከያ ስታፊ የሚለውን እያለ አይነጋ የለም ሌሊቱ ነጋ። መከላከያም ሌሊቱን መልእክት አድርጎ ምስራቅ ዕዝ ወደ ሰመራ ጭፍራ፣ ደቡብ ዕዝ ወደ ቆቦ፣ ምዕራብ ዕዝ ወደ በጎንደር ወደ ዳንሻ እንዲገባ ተወስኖ መልእክት ተደረገ። የቅድመ ዝግጅት ሥራው ቀጥሎ ጀንበር ቅስትል ለክፍሎች ተሽከርካሪ ተላከ። የጦርነት ዝግጅት ሥራውም ተጀመረ። ጥቅምት 25 2013 ዓ ም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሌሊቱ 7 ሰዓት ከ30 አካባቢ ኢትዮጵያ ጡቷን ተነከሰች፣ ውሃት የሰሜን ዕዝን አጠቀ። የኢትዮጵያ ሕዝብ በየጊዜው የምናቀርበውን ዝርዝር መረጃ ተከታተል የሚል መግለጫ ሰጡ። በመላ ኢትዮጵያውያን ዜጎች ዘንድ ሐዘንና ቁጭት ተፋፋመ። ከትግራይ ውጭ ያሉት አንዳንድ ክፍሎች በሁለት ቀን፣ አንዳንዶች ደግሞ በሦስት ቀን ግቡ ወደ ተባሉበት ቀጠና በመግባት ወደ ቦታው ደረሱ። የሰሜን ዕዝ ራሱን ለመከላከል እየተዋጋ ነው። ውጊያውም ህወሀትን እንዳሰበው ቀላል አልነበረም፣ ከባድና እየተካረረ ሆነበት። ጀግኖቹ የሰሜን ዕዝ ክፍለ ጦሮች ከውጭ የሚመጣባቸውን ልዩ ኃይል ብቻ ሳይሆን ከውስጥ ያሉ ባንዳዎቹንም እየለዩ እየመጡ ነው። በእርግጥ እዚህ ላይ የማይረሱ መጀመሪያውንም ሚስጥሩን ያላወቁ ኢትዮጵያዊነትን መነሻቸው አድርገው በውትድርና የኖሩ በመከላከያ ውስጥ ያሉ ትግርኛ ተናጋሪዎች ጥቂትም ቢሆኑ ህወሓትና ልዩ ኃይሉ ያደረገውን ድርጊት ተቃውሞ ከሌሎች ወንድሞቻቸው ጋር ሆነው ከከሃዲውና ከአጥፊው ኃይል ጋር ተዋግተዋል። ይህንን ውጊያ ሕዋት በካድሬው አባባል ፈጣን የሆነ መብረቃዊ የሚል ጥቃት በማድረስ በማለት በወቅቱ ወንድሞቻቸውና እህቶቻቸውን በክህደት የወግቱን ኃይሎች አፈቅላጣቸው አሞገሱ። ውጊያው አልቋል ሲሉ ተሳለቁ። ህወሓት ወደ ሰሜን የተጠመደው ሚሳኤልንም ጠቢያለሽ በዳቦ እንዲሉ ወደ ጎንደር፣ ወደ ባህር ዳርና ወደ አስመራ ዙረው በመተኮስ ትልቅ ጀብዱ እንደሠሩ ሆነው ተሰኮሩ። በዚህ ወቅት የውሀት አመራሮች ኢትዮጵያን በእጃቸው የጨበጡ ያክል አቅራሩ፣ ፎከሩ፣ ዘመሩ፣ ማን ይችላል አሉ። ውጊያውም አለቀ ብለው ደሰኮሩ። የሰሜን ዕዝ ግን በጀግንነት እየተዋጋ ነው። ሁሉንም የሜካናይዝድ ነገረኛ ክፍለጦሮችን ተቃሉ። በዚህ ጽሑፍ መዘርዘር ባይቻልም የተወሰኑ ሬጅመንቶችን እንደ ሞዴል አንሳ። በመጀመሪያ የምናገኘው በዳንሽ አቅጣጫ የነበረው የአምስተኛ ሜካናይዝድ ክፍለ ጦር ነው። ይህ ክፍለ ጦር ወደ ኤርትራ ለመውጣት ስለማይመቸው በቀላሉ በህወሓት ልዩ ኃይልና ሚሊሻ ከበባ ውስጥ ለመውደቅ የተገደደ ክፍል ነበር። የህወሓት ታጣቂ ኃይሎች የአምስተኛ ሜካናይዝ ክፍለ ጦር አባላትን መማረክ፣ ካልሆነም ማንበርከክ፣ ትጥቆቻቸውን መዝረፍ፣ ጦርነቱንም ወደ አማራ ክልል ለማስፋፋትና ወደ ሱዳን ድንበር የሚመጣው መንገድ በቁጥጥራቸው ስር ለመዋል አቅደው ነበር። የህወሓት ታጣቂዎች የክፍለ ጦር ማዘዣ ጣቢያውን በመክበብ በቡድንና በደምስ ወከፍ መሣሪያ በማጣደፍ እጃቸውን ስጡ እያሉ ተጠጓቸው። ይህ ጥሪ ደግሞ ጠንኩሮ የቀረበው ለሜካናይዝ ክፍለ ጦር አዛዡ ነበር። የክፍለ ጦር አዛዡም ሞቼ ደሜን ተጠጣ ይሆናል እንጂ እጅን ለካድ አልሰጠም በማለት መለሱለት። ከዚህ በኋላ በክፍለ ጦር ላይ የተከፈተው ተኩስ ተጠናክሮ የቀጠለ ሲሆን በተለይ የአዛዡን ቤት ኢላማ በማድረግ ከፍተኛ ውርጅብኝ አውረዱበት። አዛዡም ቦታ ይዘው መታኮሳቸውን ቀጠሉ። የውሃ አታጣቂዎችም የክፍለ ጦሩ አዛዡ ጠባቂ የሆኑትን የትግርኛ ተናጋሪዎች ስም በድምፅ ማውያ እየጠሩ ጄኔራሉን ገለው እንዲለቋቸው እንዲቀላቀሏቸው ጥሪ ቢያቀርቡም አልተቀበሏቸውም። እነዚህ አባላት የሀገር እንጂ የአንድ ቡድን ወታደሮች አይደለንም በማለት እስከ መጨረሻው ተፋለሙ። የክፍለጦሩን መምሪያ የከበበው የውሃ ታጣቂ ኃይል ብዛት ቢኖረውም የክፍለጦሩ አባላት በጀግንነት ሲዋጉ አሉ። የማታ ማታ ግን ተኩሱ ጋብ በማለት ጀመረ። ይህም ሁኔታ በወቅቱ ራሱን ሲከላከል በኋላው የወገን ጦር ላይ ግርታን ፈጥሮ ነበር። በዚህ ግርታ ውስጥ ባሉበት ሁኔታም አይዟችሁ፣ አይዟችሁ ደርሰንላችኋል የሚሉ ድምፆች መሰማት ጀመሩ። ሌላው ክፍል የአምስተኛ ሜካናይዝድ ክፍለ ጦር መድፈኛ ብርጌድ ነው። በዚህ ክፍል በልዩ ሁኔታ ልዩ ግዳጅ የሰጣቸው አምስት አባላት የፈጸሙት ጀግንነት ድንቅ ነው። እነሱም ሻምበል አስተውል ተቀባ አስማረ፣ ሻምበል ምስጋና አየ ነው ቦጋለ ምት መጋቢያም፣ ሳለቃ ብርሃኑ ሀብታሙ ተፈራ፣ መጋቢያ ሳለቃ በላቸው በቀለ ቤሌሎ እና አስራለቃ ታደሰ ደቻ ሳበራላ ሲሆኑ የተሰጣቸውን ግዳጅም ከካምባቸው ወጥተው ገዢ ቦታዎችና ጠቃሚ ሸጦችን መያዝ ነበር። የውሃ አጣጣቂያል ሌሊት ገብቶ እርስ በርሳችን እንዳንገናኝ የወገን ክፍሎችን ማለትም የአየር መቃወሚያ፣ የመድፈኛ ብርጌድንና የክፍለ ጦር ስታፍ ግንኙነታችን እንዲቋረጥና ትስስርና መደጋገፍ እንዳይኖር ለማድረግ ጣረም የእነዚህ ጀግኖች ዋና ዓላማ የውሃትን ኃይል መደምሰስና ለወገን እንቅስቃሴ ምቹ ሁኔታ መፍጠር ነበር። ይህ ቡድን የተሰጠውን ተልእኮ ተቀብሎ የበላይ አካል ፍላጎትን በሚያሟላና ውጤታማ በመሆኑ መልኩ በመፈጸም በውሃት ታጣቂ ኃይል ላይ ከፍተኛ ተኩስ በመክፈት ታጣቂ ኃይሉን በመደምሰስ የጦር መሳሪያና የመገናኛ አይኮም ሬዲዮ በማድረግ ግዳጃቸውን በአስተማማኝ መልኩ ፈጽመዋል። እነዚህ ጓዶች ግዳጃቸውን በአስተማማኝ መልኩ በመፈጸማቸው የክፍለ ጦር ጥገና አባላት ወደ አየር መቃወሚያ ሻለቃ በመሄድ በመሬት ላይ የነበረችው ዙ 23 ወደ ኦራል በመጫን ለእንቅስቃሴ የተኩስ ዝግጁ ማድረግ ለክፍለ ጦር ኮማንድ የተኩስ ሽፋን እንዲሰጥ አድርገዋል። የመድፈኛ ብርጌድ ወደ አየር መቃወሚያ ሻለቃ አባላትን በመላክ የመድፍ ቆንቡላ ወይም ጥይት ወደ ክፍላቸው በመውሰድ የቀጥታ ተኩስ በመጀመር የውሃትን ታታቂ ኃይል እንቅስቃሴ እንዲገታና የውሃት ኃይል እንዲደመሰስ ከፍተኛ አስተዋጽኦ አድርገዋል። በሌላ በኩል የውሃ አታጣቂ ኃይል በሁመራ ወደ ዳንሻ በመግባት የሰው ኃይሉንና የመሳሪያ አቅሙን ለማጠናከር ያደረገውን ጉዞ በመግታት ወደ ክፍለ ጦር ስታፍ አቅጣጫ በፊትና በስተጀርባ አጠግቶ ካምፑን እንዳይቆጣጠር በመደገፍ ከፍተኛ ሚናም ተጫውተዋል። በተጨማሪም አንድ ቡድን ከክፍለ ጦር ስታፍ በመነሳት ወደ ክፍለ ጦር አዛዥ ካምፕ በመሄድ በውሃ አታጣቂ ኃይል የተኩስ ጫና የተዳከመውን የስታፍ ኃይል በፍጥነት በመድረስ በመቀናጀትና የተኩስ ቀጠናውን በማጠናከር በህወሓት ታጣቂ ኃይል ላይ ከፍተኛ ምት በማሳረፍ የህወሓት ኃይል አሰፍስፎ ቦታውን ለመቆጣጠርና ክፍለ ጦር ኮማንድን ለማረክ ያደረገውን ዕቅድና ጥረት እንዲከሽፍ በማድረግ ትልቅ አስተዋጽኦ አድርገዋል። በዚህ ግዳጅ ከተሰማሩት አባላት መካከል ሁለቱ ሻምበሎችና አንድ የበታሹም ሲቆስሉ፣ ሁለቱ ጓዶች ግዳጃቸውን በአስተማማኝ መልኩ ፈጽመዋል።